ሰራተኛ አዴ ድራማ እንግዲህ በተወዳጅና ደስ የሚል እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። በጣም ደስ የሚል ድራማ ነው። እንግዲህ አዴ እጅግ በጣም ብዙ ነገር ታስተምረናለች ማለት ነው። ከሰዎች ጋር ምን አይነት ትግስት ኖሮን ትግስተኛ ሆነን መቀጠል እንዳለብን፣ ለሰዎች ክፉ ሲሆኑብኝ ክፉ እንዳንሆንባቸው እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ቤዛ እንግዲህ ራስ ወዳጅ የሆነች ልጅ እንግዲህ ለሰው ምንም ደንታ የሌላት በመጨረሻ ተጋለጠች እንግዲህ ያ ውሸት እና ተንኮል ተደብቆ አይቀርም። ቀንና ሰዓት አለ የሚገለጥበት ማለት ነው። እንግዲህ ሰራተኛ አዴ ድራማ ማለት የሚያስተምረን እንግዲህ ብዙ ነገር ነው ማለት ነው። ብዙ ነገር ያስተምረን ብዙ ማወቅ ያለብን ነገር አለ ከዚህ ድራማ ላይ የምንወስደው ነገር ማለት ነው። ማሚ እንግዲህ ሁሉም ነገር ውሸት መስሏት ለቤዛ ትከራከርለታለች። ቤዛ በጣም ጥሩ ልጅና መልካም ልጅ እንደሆነች ነው የሚታስበው። ማሚ እንግዲህ እነ ዳይመንድ ቤዛን ይዟት ያለውን ነገር ካልተናገርች እንደዚህ ያሉት እያፋጣጡት ማሚ መጣችባቸው እና እንዴት እንደዚህ ታደርጉታላችሁ ምን እንደመሰለች ይሁት እስኪ ለምንድ ነው እንደዚህ የምታደርጉ ብላ እጅግ በጣም ተናዳ ተቆጥታለች ማለት ነው ማሚ ማሚ እንግዲህ እስካሁን የቤዛ ተንኮለኝነት አልገባትም ምንም አልተረዳችም እንግዲህ ሳሁን ዴቪና ፍቅር በተበከሉት ምክንያት ሴትዮዋ ቤዛ እንግዲህ ከአደጋ አያይዛታለች። ማሚ ደግሞ ቤዛን አምናታለች ማለት ነው። እንግዲህ ይሄ ድራማ እጅግ በጣም ብዙ ነገሮች የሚያስተምሩን በሚወዱን ሰዎች አልገብቶ ሊያድን የሚጥሉ ሰዎች እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ሊሊ እንግዲህ የኔ መስ የኔ የፍቅር ሰው ሁሉም ወዳጅ ሩሩ የሆነች እንግዲህ፣ ሊሊ የምትጫወተው ገጸ ባህሪ ወጣ ያለ ነው ማለት ነው። ሁሉንም ሰዎች በአንድ የምትወድ እንደራሷ አድርጋ በአንድነት የምትወዱ፣ የምታከብር፣ የምታስብላቸው ልጅ ናት ማለት ነው። ሊሊ የሊሊ ገጸ ባህሪ እና የአዴ ገጸ ባህሪ ክፋት የሚባል ነገር የላቸውም ማለት ነው። የሚጫወቱት ገጸ ባህሪ በጣም ነው ደስ የሚለው። እንግዲህ ሮማንም የሚትጫወተው ገጸ ባህሪ በጣም ነው ደስ የሚለን። እኔ በነገራችን ላይ በጣም ነው የሚመቹኝ ሁሉም። ያው ፍቅርም ፍቅር ስለያዛት ነው እንጂ ከዴፍ ጋር እንደዚህ የሚትሆነው የሚትጫወተው ገጸ ባህሪ እንግዲህ እሷም ለክፉ አይሰጥም ማለት ነው። የፍቅር ነገር ስለሆነባት ነው እንጂ እንግዲህ ለየት ያለ ገጸ ባህሪ የምትጫወተው ቤዛ ናት ማለት ነው። በዚህ ሰዓት እንግዲህ አዴና ፍቅር ተያያዙ። አንቺ ኮነሽ ነበርሽ፣ ልትገልኝ ነበረ፣ መርዝ ሰጠሽኝ፣ እያለች እንግዲህ ፍቅር አዴን እያፈጠተቻት ነው ማለት ነው። ፍቅር፣ እኔ እንደዚህ ነገር እንደማደርገው እንደዚህ አይነት ድርጊት እንደማላ እንደማላደርገው ውስጥሽ ያቃል። ድም ብለሽ አታውሪ። እኔ እንደዚህ ነገር አላደርግም፣ አላደረኩም፣ ለወደፊትም አላደርግም እያለች እንግዲህ ለፍቅር መልስ እየሰጠቻት ነበረ። እንዴት አምንሻለሁ? አድርገሻል፣ ምክንያቱም አድርገሻል፣ አድርገሻል እያለች እንግዲህ ከአዴጋ እየተጨቃጨቀች ነው ማለት ነው። ሪታና ሮማን እንግዲህ እየተከራከሩ ነው እዚህ እርሰ በርሳቸው ማለት ነው። ሩታ እንግዲህ አሹን ታፈቅራለች ማለት ነው። ሮማንን የሆነ ስሜት ለአሹ አላት ነገር ግን

ወደ ኃይል ጋር ሲታዩ በጣም ነው የምትናደደው ማለት ነው። ቅምጥልዬ በመጨረሻ እንግዲህ ሴት ሆና በጣም ለሰዎች የምታዝን ልጅ ሆናለች ማለት ነው። አንዳንድ ጊዜ ክፉ ሰዎች እንግዲህ ክፋታቸው አለዋጣም ስላቸው ወደ መልካም መንገድ ይመለሳሉ ማለት ነው። ቅምጥል እንግዲህ የምትጫወተው ገጸ ባህሪ እጅግ በጣም ደስ የሚል ገጸ ባህሪ ነበረ። ለወደደችው ሟች የወደደችውን አሳልፋ የማትሰጠው፣ የወደደችውን ክፋት የማት የማትፈልገው ጀይና የሆነች ሴት ነበረች። የምትጫወተው ገጸ ባህሪ አሁን እንግዲህ ወደ ራሷ ተመልሳ ረጋ ያለ ሴት ሆናለች ማለት ነው። ከዱርዬነት ወጥታ ረጋ ያለች ሴት ሆናለች ማለት ነው። እንግዲህ ሰራተኛ አዴ ድራማ እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ በጣም የሰዎችን ልክ ጓደኛ ልክ የምናቅበት ሰዎች እንዴት እንዴት አቀነባብሮ ከሰዎች ጋር ሊያጣሉን እንደሚፈልግ በጣም ለየት ያለ ትምህርቶችን የሚያስተምረን ድራማ ነው ማለት ነው። ሰራተኛ አዴ ድራማ በጣም ምርጥ ድራማ ነው። እኔ በጣም የምወደ በጣም የምመቸ በነገራችን ላይ ለቤተ ቤተሰቦች የኔ ውድ ቤተሰቦቼ እንዴት ናችሁ ልኝ ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ሰላማችሁ ይብዛልኝ። በያላችሁበት ቦታ፣ በያለም ዳርቻ ፈጣሪ ከክፉ ነገር ሁሉ ይጠብቀን። ሰላም ለሀገራችን። ሰላማችሁ ብዝዝት ድረብረፍ ይበልልኝ። እንደሚድረሻዋ ያሰባችሁትን ነገር ሁሉ ፈጣሪ እያሳካላችሁ በሰላም ለሀገራችን ያብቃን። ሀገራችንም ሰላም ያድርግልን። ሰዎቻችንን እየኘንን በያለንበት ቦታ ከክፉ ነገር ሁሉ ይጠብቀን። ሰላም ለሰው ልጅ በሙሉ ለሰው ልጅ መሰረቱ ሰላም ነውና ሰላም ይስጠን ፈጣሪ። የሀገራችን ሰላም ያድርግልን። ሰላማችሁ ይዛልኝ። የኔ ውድ ቤተሰቦች እንኳ ወደ ቻና ላይ በሰላም መጣችሁ። እንግዲህ መምጣታችሁ ካልቀረ ሼር፣ ላይክ፣ ሰብስክራይብ በማደረግ አበረታቱኝ ማለት ነው። ሰላማችሁ ትትርፍርፍ ይበልልኝ ፈጣሪ። እንግዲህ እያሰብነው ነው የልባችን ይሻር የሚያስፈልገን ሰው እሱ የሚያስፈልገን ያስፈልጋቸዋል የሚለውን ነገር ይስጠን። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። አዲስ ቪዲዮ እዬ ሲመጣ እንግዲህ ሰራተኛ አዴ ድራማ እጅግ በጣም ተወዳጅ ምርጥ ድራማ፣ ሁላችንም የምንወደው በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ሰራተኛዋ አዴ ድራማ እንግዲህ ሰዎች ክፉ ሲያደርጉብን፣ እኛ እንዴት ነው በመልካም መመለስ እንደምንችለው ለሰዎች ክፋት እንዳንመልስለት የሚያስተምረት እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። እነሱ በድራማ መልክ ቢያመጡም በህይወታችን ውስጥ የሚከሰቱ ክስተቶች ናቸው ማለት ነው። እዚህ ድራማ ላይ የሚጫወቱት ገጸ ባህሪ በህይወታችን ውስጥ ሰዎች ምን ጣልቃ ገብቶ ህይወታችን ውስጥ ምን መስራት እንደሚችሉ፣ ምን ማድረግ እንደሚችሉ፣ በምን ሰዓት በምን ጊዜ እንደዚህ አይነት ክፉ ነገር ማድረግ እንደምንችል እንደሚችሉ እንደማናቅ እንግዲህ ብዙ ነገር የሚያስተምረን ድራማ ነው ማለት ነው። እነሱ በድራማ መልክ ይዞው ቢመጡም እንግዲህ ይሄ ድራማ እውነታ የያዘው ነው። እውነተኛ ታሪክ ነው ማለት ነው። ሰዎች እንግዲህ ልክ ቤዛ ለገንዘብ ለገንዘብ እንጂ ለሰዎች ደንታ የሌላት ለሰዎች ምንም ቅንጣት የሚታክል ስሜት እንደሌላት የሚያስተምር እንግዲህ ይሄ እውነተኝነት በጓደኝነት በምድናቆ ሰዎች ውስጥ የሚከሰትም ያለም የወደፊትም የሚኖር ነገር ነው ማለት ነው። እንግዲህ ዴቭም ደግሞ አዴን አፈቅረው እንግዲህ አሳልፌ ለማንም አልሰጥም የፈለግሽ ጊዜ ድረስ ጠብቅሻለሁ ብሎ የሚጠብቅ በጣም መልካም ሰዎች አሉ ማለት ነው። እውነተኛ ፍቅር ያላቸው ማለት ነው። ቅምጥልም እንግዲህ ኪንጎ ሌላ ሰው ቢያፈቅርም እሱ እኔ አፈቅራለሁ በማለት ከጎኑ ሆና እስከ ዛሬ በትግስት ጠብቃ የራሱ አደረገች በመጨረሻ ማለት ነው። ይህም እውነተኛ ታሪክ ነው። ምንም ውሸት የሌለበት ትክክለኛ ይሄ ነገር ነው ማለት ነው። አዴዬ እንግዲህ በመጨረሻ ከቤት ልትወጣ አሻንጉሊቷን ይዛ ስትሄድ ፍቅር እንግዲህ ማሚ ጋራ ልታያ ይዘው አዴ ዴፌ የገዛላትን አሻንጉሊት የኔ አሻንጉሊት ነው በማለት እንግዲህ ማሚን ሊያሳመነቻት ነበረ። አንቺ መቼ ነው አሻንጉሊት የተገዛልሽ ይሄን ነው የመጣልሽ ስትላት፣ ማሚ ጥያቄ ፋጥታት እንግዲህ አክስቴ ለካሽ መቼት ወዴት ነው የተላከልሽ በማለት ከአዴ ጋር እየተከራከረች ነበረ ማለት ነው ማሚ ፍቅር እንግዲህ በምንም እንደምንም ብላ በባልም በቦሌም ሆና አዴ ከቤት እንዴት ወጣ አደረገቻት ማለት ነው። እንግዲህ አንዳንድ ጊዜ እንደዚህ ነው ሰዎቹ ማለት ነው። ማሚ እንግዲህ ሊታምናት አልቻለችም ነበረ። አሻንጉሊቱ የኔ ነው ስትላት ሊታምናት አልቻለችም ማለት ነው። ዴቪ እንግዲህ ከአዴ ቀጥሎ ከቤሊ ወጣ ነው። አሁን ማውጣት አትችልም አሳምነዋለች ማለት ነው። ዳይመንድ ደግሞ እንግዲህ ሮመንን ይወዳታል ማለት ነው። እንግዲህ እንደዚህ ነው ፍቅር በህይወታችን ውስጥ እኛ የምንወደው ሰው ሌላ ሰው ያፈቅራል፣ የምናፈቅረው ሌላ ሰው ይወዳል ማለት ነው። ይሄ ታሪክ ሳይሆን እውነተኛ ታሪክ ነው፣ በህይወታችን ውስጥ የሚፈጠር ትክክለኛ ነገር ነው ማለት ነው። እንግዲህ ሰራተኛ አዴ ድራማ እጅግ በጣም ብዙ ነገር የሚያስተምረን በጣም አስተማሪ የሆነ ድራማ ነው ማለት ነው። በርቱልን፣ ሁላችሁም የምትጫወተው ገጸ ባህሪ የሆነ ታሪክ አለው ትምህርት አለው ማለት ነው። የሚታስተምሩን እጅግ በጣም ብዙ ነገር አለ ማለት ነው። እናመሰግናለን፣ እንደዚህ አይነት አስተማሪ ነገር ይዛችሁልኝ ስለመጣችሁ ሰላማችሁ ይብዛልኝ። ቀጥሉበት፣ ሰላማችሁ ይብዛልኝ። እንግዲህ ቻናላችሁ ላይ እየገባችሁ ሰፖርት አድርጋችሁ፣ አይከፈልበትም። መልካም ለራሳችሁ ነው። መልካምና ለራስ ነው። አይከፈልበትም። መልካምነትን ይታደሉታል እንጂ አይታገሉትም ማለት ነው። ቤታቸው ድረስ ማንኛውም ሰው ቤታቸው ድረስ ከሄር ሼር ላይክ ብናደርግለት ከኛ የሚጎል ነገር የለም ማለት ነው። ውድ ቤተሰቦች ዛሬ የመጣው ቪዲዮ ይህንን ይመስል ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። እንግዲህ ቻናል ሸድራይክ ሰብስክራይብ በማድረግ አበረታቱልኝ። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆይልኝ። ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ ፈጣሪ በያላችሁበት ቦታ በያለም ዳርቻ ሰላማችሁን ያብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ቸር ቆይልኝ። ውድ ቤተሰቦች ሰላማችሁ ይብዛልኝ።